ወጥቼ የፈለግኩትን ነገር አከናውኝ ውጤት አምጥቼ በራሴ ማልኮራው ለምንድን ነው በራሴ ማልተማመኑ? ይላሉ በሁለት መንገድ ማየት እንችላለን። በራስ መተማመን ማጣት ባልተገባ መንገድ የሚረዱ ሰዎች አሉ። የእውነት በራስ መተማመን ማጣት የሚያስቸግራቸው ሰዎች አሉ። ሶስት መፍትሄዎችን እንሰጣችኋለን። አንደኛው ሰዎች በራስ መተማመን ያጡ የሚመስላቸው ወይም በትክክል የሚያጡት በአንድ ነገር ምክንያት ነው። አንደኛው ምክንያት አዲስ ነገር ለመጀመር ስንነሳ ከዚህ በፊት ሞክር ነው የማናቀውን ነገር ስንሞክር ገንብት ነው የማናቀውን ቢዝነስ ለመገንባት ስንነሳ ሄደን የማናቅበት ሀገር ለመሄድ ስናስብ ወይም ምናልባት ሚስት ካላገባን ባል ካላገባን ልጆች ካልወለድን ትዳር ለመያዝ ስንነሳ ልጆች ወልደን ከዚህ በፊት ባልኖርንበት የአኗኗር አይነት ውስጥ ለመግባት ራሳችንን ስንሰጥ የሚሰማን አዲስ እንግዳ የሆነ ስሜት አለ። አንድ ሰው ከዚህ በፊት ኖሮት የማያውቀውን ኑሮ ለመኖር ሲነሳ ወደ አኖን ሲንቀሳቀስ ሰላማዊ ስሜት አይደለም የሚሰማው የሆነ ፍርሃት ፍርሃት የሚል ስሜት ይሰማዋል። ይሄ በነገራችን ላይ ያልተሰማው የሰው ልጅ በምድር ላይ የለም። አዲስ ነገር ለመስራት ተነሱ፣ ተጉዛችሁ የማታውቁበትን መንገድ ለመጓዝ ተነሱ፣ ሆናችሁት የማታውቁትን ሰው ለመሆን ተነሱ ረጅም ጊዜ ይቆያል፣ በምን ያህል አጭር ጊዜ ይቀጫል እንደ የሰው አያያዝ ሚለያይ ሆኖ ግን አዲስ ነገር ለመገንባት የሚነሳ ሰው ሁሉ እንግዳ የሆነ የፍርሃት አይነት ስሜት ይሰማዋል። አንዳንድ ሰዎች በራስ መተማመን ስሜት የለኝም የሚሉት ይሄ ስሜት ሲሰማቸው ነው። አሁን እንግዲህ ከሁለት ምርጫ አንዱ ብቻ ነው ይሄ ሰው ያለው አዲሱን አኗኗር ከነ ፍርሃቱ ለመቀጠል ትፈልጋለህ ወይስ ፈርተህ ትመለሳለህ ነው? ይሄ ስሜት አይነተኛ ስለሆነ አዲስ ነገር ለሚጀምሩ ሰዎች ሁሉ አይነተኛ ስለሆነ ለሁሉ ሰው የሚሆን ስሜት ስለሆነ ትተነው እንመለስ ያ ስሜት እንዳይሰማን፣ ወይስ ስሜቱ እየሰማን እንቀጥልና ውጤት እያገኘን ስንሄድ ስሜቱ ይጥፋ ነው ትልቁ ጥያቄ። እንዲህ አይነት ስሜት የተሰማችው ከሆነ በራስ መተማመኑ ቁጭ ብዬ ሳስበው የሚሰማኝ ስሜት ነው ብሎ የሚያስብ ሰው ነህ ማለት ነው። ምን ማለት ነው? በሌላ አነጋገር በራስ መተማመን የሚመጣው በመስራት ልክ ጡንቻ እንደሚገነባው ቁጭ ብለን አስበን አቅደን በማንነታችን ውስጥ የምንገነባው ፓተርን ነው እንጂ ዝም ብለን ከመሬት ተነስተን ቁጭ ብለን ስናስብ የሚሰማ ስሜት አይደለም። ለምን እንደሆነ ምክንያቱ ልንገርህ። አንድ ስሙን ጠቅሰህ ልትነግረህ የምችለው የምታውቀው ሰው ካለና እንትና እኮ አስተማማኝ ሰው ነው፣ በጣም እተማመንበታለሁ የምትለኝ ከሆነ ያን ሰው የምትተማመንበት ምክንያት ምንድን ነው ብዬ ስጠይቅ የምትነግረኝ ነገር አለ ካለፈው ጊዜ ውስጥ። ይገርማል፣ ከዚህ በፊት እንዲህ አይነት ነገር ገጥሞኝ ከእንዲህ አይነት ችግር ውስጥ አውጥቶኛል፣ ሪስክ ውስጥ ገብቶ ነው ከዛ ያወጣኝ ብለህ ትነግረኛለህ። ስለዚህ ያን ሰው የተማመንክበት ምክንያት በተግባር አረጋግጦ ያሳየ የሆነ ባህሪ ያለ ማለት ነው። አስተማማኝነቱን በተግባር አሳይተዋል ማለት ነው። በራስህም የምትተማመነውን ልክ እንደዚሁ በራስህም የምትተማመነው ለራስህ አርገህ ውጤት አምጥተህበት ራስህን ያሳየው የሆነ ነገር ካለ ብቻ ነው ራስህ የምትተማመነው። ስለዚህ ይሄኛው አይነት ስሜት ከሆነ የሚሰማ አንድ ዶክተር ጆን ሲ ማክስዌል የሚባል ሰው እጅግ በጣም ታዋቂ ሰው ነው። የሊደርሺፕ አስተማሪ ነው። ይሄ ሰው በጣም ብዙ መጽሐፍቶችን ጽፏል። አንድ ቀን ሚዲያ ላይ አቅርበው ጥያቄ የጠየቁት ዶክተር ጆን እንዴት ነው እንደዚህ አይነት በራስ መተማመን የሚሰማ አንድ ሺህ ሁለት ሺህ ሰዎችን ፊት ለፊት ላይ ጭብልል አድርገህ አስቀምጠ መሀከላቸው ገብተህ ከዚህ በፊት ሰምተውም አይተው ማታቆን ሰው ትከሻውን ነክተ አይን አይኑን እያየህ የሀያ ዓመት የሰላሳ ዓመት ጓደኝነት እንዳለው ሰው ነው የምታወራው። ይሄን ሁሉ ሰው መሀከላቸው ይሄድክ እንደዚህ ስታወራ፣ እንደዚህ ስታስተምር፣ እንደዚህ ስታነቃቃ፣ ኬት ያመጣኸው ኮንፊደንስ እንዴት ሊገነባ ይቻላል? ብለው ጠየቁ። ዩ ኖ ዋት አይ ዲድ ዚስ ቲንግ ቴን ታውዝንድ ታይምስ። ይገርማል። ይሄን ነገር ያደረግኩት አስር ሺህ ጊዜ ነው። መጀመሪያ ባደረግኩት ጊዜ ይላል እጆቼ ይንቀጠቀጡ ነበራለ። ወረቀት ይዤ እጄ ሲንቀጠቀጥ ወረቀቱ ይሸሸ ነበራለ። ይህ ወረቀት ድምጽ ይሰማ ነበር ያደረገ ማለት ነው። ከዛ በኋላ ሁለተኛው ቀን ስሞክረው ፍርሃቴ ሲቀንስ ማድረግ እንደምችል ደግሞ ማስረጃ ይዤ ወደ ቤቴ ሲሄድ ሁለተኛ ቀን ስመጣ ከትላንትናው የተሻለ ነገር ሳደርግ በሚቀጥሉ ደግሞ የሚሻሻል ነገር ይዤ ስገባ ውጤት መሬት ላይ እያመጣው ስመጣ ቀናቶች ባለፉ ቁጥር ሰው ፊት ቆሞ ማውራትን ለብቻ እንደመሄድ ያህል